በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምናላችሁ እንደምንከረማችሁ፣ እግዚአብሔር አምላካችን ፈቅዶና ወዶ እስከዚች ዕለት ሰዓት አድርሶናል። ዛሬ ደግሞ የምንመለከተው እንደ እግዚአብሔር መልካም ፈቃድ የአብይ ጾም ስድስተኛውን ሳምንት ነው ማለት ነው። ስድስተኛው ሳምንት በቤተ ክርስቲያናችን ስያሜ ገብርኄር ተብሎ ይጠራል። ገብርኄር ሲተረጎም ደግሞ ቸር አገልጋይ፣ ታማኝ አገልጋይ፣ ታማኝ ተላላኪ ማለት ታማኝ ሰው ማለትም ይቻላል። እንግዲህ ያው ታማኝ አገልጋይ ነው ገብርኄር ማለት። በዚህ እለትም በደንብ ሆኖ ተዘጋጅቶለታል። ቃለ እግዚአብሔር አለው፣ ከሌሊቱ ጀምሮ ከማይሌቱ የቅዳሴውም በየስራቱ አለው። ጧትም ደግሞ ወደ ወንጌል ላይ ሲቀየር ደግሞ ወንጌል ላይ በደንብ አድርጎ ሊቃውንት አባቶቻችን አቀነባብረው ለዕለቱ የሚሆነውን ቀምረው አስቀምጠውልናል ማለት ነው። ስለዚህ እንግዲህ ስለ ገብርኄር ሲናገር ገብርኄር አሁን ክፉ አገልጋይና መልካም አገልጋይ ብሎ በንጽጽር ወንጌል ያስቀምጣቸዋል። አዎ አገልጋይ በሁለት ይከፈላል። አንደኛው ክፉ አገልጋይ ነው፣ ሁለተኛው መልካም አገልጋይ ነው። አንዱ ቸራ አገልጋይ ነው፣ ሁለተኛው ደግሞ ክፉ አገልጋይ ነው። እንግዲህ ቸራ አገልጋይ የምንለው ማንን ነው? እንዴት ነው የሚለው ስንመለከተው፣ ቸራ አገልጋይ ማለት አንደኛ ለሚመራው ሕዝብ የሚራራ ማለት ነው። የሚመራውን የሚያስተዳድረውን ሕዝብ የሚራራ ከራሱ በላይ አብልጦም ባይሆን እንኳን በራሱ ልክና መጠን፣ ለምሳሌ የምንመራውን በተቋም ልንመራ እንችላለን። መንፈሳዊ ሊሆን ይችላል፣ ዓለማዊ ሊሆን ይችላል። ሁላችንም ያካትታል። ሁሉም ኃላፊነት መሪነት እግዚአብሔር ፈቅዶ ሲሰጠው እግዚአብሔርን መፍራት የመጀመሪያው ገብርኄርነት ነው። እግዚአብሔርን ያልፈራ ህዝብን አይፈራም። እግዚአብሔርን ያላከበረ ሰውን ሊያከብር አይችልም። በግልባጩም ስንተረጉመው ደግሞ ለሰው ያልሆነ ለእግዚአብሔር አይሆንም። ሰውን ያላከበረ የሚመራውን ህዝብ የማያከብር የሚመራውን የሚያስተምረውን የሚያገለግለውን ህዝብ የማያከብር እግዚአብሔርን ያከብራል ተብሎ አይታሰብም። ስለዚህ ለህዝብ ታማኝ የሆነ ለእግዚአብሔርም ታማኝ የሆነ በህዝብና በእግዚአብሔር መካከል ታማኝ ሆኖ የሚላላክ የሚያገለግል ቸር፣ መልካም አገልጋይ የሚባል ይሄ ነው። ክፉ አገልጋይ ማን ነው ካልን ደግሞ ክፉ አገልጋይ የሚባለው ለስሙ ተቀምጧል። ሁሉም በፈቃድ የእግዚአብሔር ነው የሚቀመጠው። ከተቀመጠ በኋላ ግን ለእግዚአብሔርም ለሰውም የማይመች የሚመራቸውን የሚያንገላታ በእነሱ ላይ መከራ ሲመጣ ለመከራው ፈጥኖ መልስ የማይሰጥ እንደገናም ደግሞ በእነሱ ላይ ጥፋት ሲታወጅ ቀድሞ መምራትና ጥፋቱን መከላከል መከላከል ባይችልም እንኳን ቀድሞ አራያ ለመሆን ከነሱ ፊት መከራ ለመቀበል ዝግጁ ያልሆነ መሪ ይሄ ሀካይ ይባላል። ክፉ አገልጋይ፣ ክፉ ባሪያ ወይም ክፉ የማይታመን አገልጋይ ማለት ነው። ያ ማለት ለህዝቡ የማይታመን ጠዋት የተናገረውን ማታ የማይደግም እንደገናም ደግሞ ህዝቡን እየገፋፋ ሌላ መከራ ውስጥ እያስገባ ነገር ግን አለዋቸው የሚል የውሸት አገልጋይ የውሸት መሪ፣ እንደዚህ አይነቱ ክፉ አገልጋይ ክፉ መሪ ይባላል ማለት ነው። ስለዚህ ዋናው የዚህ ትምህርት አላማ ምንድን ነው? ገኛ የምንማራው ከተባለ በተለይም መምህራን የሆኑ ሰዎች መሪዎች የሆኑ ሰዎች ህዝብ እናስተምራለን የምንል ሰዎች የህዝብ መሪነን የምንል ሰዎች እንዴት መምራት እንዳለብንና እንዴት አድርገን ህዝቡን መንከባከብ ማገልገል፣ በሰውና በእግዚአብሔር መካከል የተሰጠን አደራ እንዴት መወጣት እንዳለብን አስረግጦ የሚነግረን ካልተወጣን ደግሞ የምናገኘውና የሚሰጠን በእኛ ላይ የሚመጣውን ፍርድ ነው። በደንብ አድርጎ ዘርዝሮ የሚነግረን ይህ የመጽሐፍ ቅዱስ ክፍል ማለት ነው። እንግዲህ ለዚህ ቀን በመዝሙረ ዳዊት በዲያቆናቱ አዋጅ እንዲታወጅ፣ ምስባክ እንዲሰበክ፣ ዜማ እንዲዜም በቅዳሴው ላይ የተመረጠው የዳዊት መዝሙር መዝሙር 38 ቁጥር ዘጠኝ ላይ ያለ ይሆናል። እንግዲህ ወይም መዝሙር 39 ቁጥር 8 ላይ ያለው ማለት ነው። ይህንን መዝሙር ነው የሚነግረው። ከመንግር ፈቃድ ከመከርኳ አምላኬ ብሎ ነው የሚጀምረው። ሶስት መሰረታዊ አንቀጾች አሉ ነጥቦች አሉ። ከመንግር ፈቃድ ከመከርኳ አምላኬ ብሎ ይጀምራል። ያ ማለት ምን ማለት ነው? ጌታ ይሆይ ያንተን ፈቃድ ይናገር ዘንድ፣ ስላንተ ፈቃድ ይመሰክር ዘንድ፣ ያንተን እውነታ ለዓለም አውጅ ዘንድ መከርኩ ማለትም አሰብኩ ማለት ነው። አወጣሁት፣ አወረድኩት። እንዴት ብዬ ጌታዬን ልግለጠው እንዴት ብዬል አስተምረው። ይሄ በተለይ በተለይ አገልጋዮቹ ሰባኪውን ነው የሚመለከተው። ሰባኪ የሆነ ሰው ቀዳሹንም ይላል። ቀዳሹ አሁን መከርኳ አምላኬ ከመንግር ፈቃድ ከእግዚአብሔርም ፈቃድ ለማድረግ ቀዳሹ ከመሰየሙ በፊት ከመቀደሱ በፊት ዲያቆንም ይሁን ቄስም ይሁን አጳጳስም ይሁን ፓትርያርክ ወደ ቅዳሴ ሲገባ ከመቀደሱ በፊት ጌታዬ ደስ የሚለው እንዴት አድርጌ ብቀድስ ነው ማለትም ለዜማው ለንባቡ ለዚያ መጨነቁ መጠንቀቁ እንዳለ ሆኖ ከምንም በላይ ግን መጨነቅና መጠበብ የሚያስፈልገው ለምንድን ነው ከተባለ የሰመረ ያማረ አገልግሎት በሰው በእግዚአብሔር የተወደደ ይሆን ዘንድ መጀመሪያ መጸለይ፣ ማውጣት ማውረድ፣ ቂም ይዞ ላለመግባት መወሰን፣ የተጣላው ካለ መታረቅ እንደገናም ደግሞ ያራቀው ካለ ማቅረብ፣ የቀማው ካለ መመለስ፣ የበደለው ካለ መካስ፣ ይህንን አድርጎ መቀደስ፣ ይህንን አድርጎ መስበክ፣ ይህንን አድርጎ መዘመር ተገቢ እንደሆነ አስረግጦ ይነግረናል። መከርኩ አምላክ ማለት ይህንን ከመንግር ከመንግድ ፈቃደ ከእናገር ዘንድ ያንተን ፈቃድ መከርኩኝ ማለት አሰብኩኝ፣ አወጣሁኝ አወረድኩኝ ማለት። ሰባኪውም ማውጣት ማውረድ ያለበት እኔ ማነኝ፣ መጀመሪያ እኔ ንጹሕ ነኝ፣ እኔ መጀመሪያ አልተጣላሁም አትጣሉ ብዬ ለመስበክ እኔ መጀመሪያ ፍቅር አለኝ ተፋቀሩ ብዬ ለመስበክ፣ መጀመሪያ እኔ መልካም ሰው ነኝ መልካም ሁኑ ብዬ ለመስበክ መጀመሪያ የነሳ ህይወት አለ ነሳ ግቡ ለማለት የሚል ማንኛውም መገልጋይ ከላይ እስከታይ በዚህ መንገድ ራሱ ጋር መምከር እንዳለበት አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው። ከመንገድ ፈቃድ ከመርከሩም እኮ አምላኪ ማለት አምላኪ ሆይ፣ ስላንተ ደስ የሚያሰኝን አገልግሎት ለማገልገል ምስጋና ለማመስገን ከራሴ ጋር መከሩ አወጣው አወረድ ወሰንኩ የሚለውን ነገር ይነግረናል። የመጀመሪያውም ወግከኒ በማይከለ ከርሲ ነው። ቀጥሎ ደግሞ ወግከኒ በማይከለከል ሲ ይሄንን በልቤ ውስጥ አመላለስኩት። ህግ ህግን አመላለስኩት። መጀመሪያ መከርኩ ማለት አሰብኩ አወጣው ህግህን ደግሞ በሆዴ አመላለስኩት። እንደዚህ ብዬ ብሰብከው፣ እንደዚህ ብዬ ባስተምረው፣ እንደዚህ ብዬ ብቀድሰው ብዬ በውስጤ አመላለስኩት ህግህን እንዴት አድርጌ ለህዝብ ማድረስ እንዳለብኝ። በማይከለ ከርስ ከርስ አይምሮም ሊሆን ይችላል፣ ከርስ ልብም ይሆናል፣ ከርስ ሀሳብ ሊሆን ይችላል። አመላለስኩት ማለት ነው። ዜኖኩ ጽድቀከ በማህበር አብይ። እውነትህን ደግሞ በታላቅ ህዝብ፣ በታላቅ ማህበር፣ በታላቅ ጉባኤ ላይ እውነትህን አወራው ይላል አወራሁ ይሃ ላይ መጀመሪያ ማሰብ፣ ከዚያ እንደገና ማብሰልሰል፣ ከዚያ እንደጀገና ያንን አዋጅ ማወጅ። መጀመሪያ ራሳችን የራሳችን ንጽህና የራሳችን ማንነት መመርመር፣ ከዚያ ከመረመርን በኋላ እንደገና ህጉን ለመናገር ደግሞ ማመላለስ፣ ማሰብ፣ ማቀነባበር ቃሉን ከዚያ በኋላ ደግሞ በታላቅ ጉባኤ ላይ ወጡ ያንን ማስተማር። ይህ ህይወትና ፈውስ እንደሚሆን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ይሄ መዝሙረ ዳዊት 39 ቁጥር 8 ላይ የምናገኘው የመዝሙረዳዊ ክፍል ስለ ገብርሄር የተነገረ የተሰበከ የተተነተነ የታወጀ የተቀመረ ቀመር ነው ማለት ነው። ከዚህ ቀጥሎ እሺ ከዚህ ጋር ተያይዞ ወንጌሉ ጋር ደግሞ እንዴ ለቱም በዓል አስመልክቶ ይሄ መነሻ ይሆነናል። መዝሙረዳዊቱ ወይም ብሉ ኪዳኑ ወደ ሐዲስ ኪዳን ስናመጣው ደግሞ የሚነግረን በማቴዎስ ወንጌል የማቴዎስ ወንጌል ምዕራፍ 25 ቁጥር 10 ላይ ስታነቡ የምታገኙ ነው። የዛሬው ወንጌል በዚህ ላይ እናገኘዋለን። እስመ ከመብእሲ ዘይነግድ ወፀዋ ግብርቱ ወሃቦሙ ንዋዮ ይትገበሩ ይትገበሩ ቦቱ ሊያገለግሉበት፣ ወተወርደው ሊያተርፉበት አገልጋዮቹን ጠርቶ ገንዘብ ሰጥቷቸው ወደ ሩቅ ሀገር የሄደ ባለጸጋን የእግዚአብሔር መንግስት ትመስላለች ነው። ባለጸጋ ነበረ ነው። በአጭሩ ያ ባለጸጋ ብዙ ሀብት አለው። ደግሞ ምሩሩ ነው፣ ቸር ነው። ለሰዎች ይሰጣል፣ ያከፋፍላል። ሰዎችን መርዳት የሁል ጊዜ አላማው ነው። ወደኋላ አይልም፣ ካለው ነገር ይሰጣል። ነገር ግን ይህ ባለጸጋ ለሰዎች ሲሰጥ ዝም ብሎ ተቀምጠው የሰጣቸውን ቆርጥመው በልተው ቁጭ እንዲሉ አይፈልግም አይፈልግም በተሰጣቸው ላይ ሁልጊዜ መውጣት፣ መውረድ፣ ማገልገል እንደገናም ደግሞ እንዲያተርፉ ራሳቸውን ረድተው መልሰው ለሌላ እንዲተርፉ ሁልጊዜ ጥረት እንዲያደርጉ የሚፈልግ ባለጸጋ ነው። ባሪያዎቹን ጠራ ወይም አገልጋዮቹን ጠራ። ሶስት በሶስት አስቀምጦታል። መጽሐፍ ቅዱስ ምሳሌያዊ ትምህርት ነ እንግዲህ ወንጌል ሲሰበክ ገበሬዎች የሚበዙበት አካባቢ በእርሻ በዘር መስሎ ያስተምራል። በፍሬ በማይራር መስሎ ያስተምራል ጌታችን። በአንጻሩ እንደገና ደግሞ ሴቶች የሚበዙበት አካባቢ በቀለበት፣ እንደገናም ደግሞ በእርሾ መስሎ ያስተምራል። ሰው በሚገባው ነገር ወንጌል ማስተማር ተገቢ ስለሆነ ምሳሌ የሚያስፈልገው ለዚያ ነው። በሶስተኛ ደረጃ ደግሞ ነጋዴዎች የሚበዙበት አካባቢ እንደዚህ በመክሊት በአገልጋይና በመልካም አገልጋይና ሰነፍ አገልጋይ በዚህ ውስጥ አለ። ገንዘብ ተሰጥቷቸው በትርፍና ኪሳራ በሰው ልጆች እንዲያለ አስረግጦ ይነግራል። ይሄ በተለይ ለነጋዴዎች የተሰበከ ስብከት ነው። ነጋዴዎችን ስንገለብጣቸው ሰባኪያን፣ መምህራን፣ መሪዎች፣ ጳጳሳት፣ ኤጲስ ቆጶሳትን ካህናት የሚመለከት ነው ማለት ነው። እዚህ ላይ ነጋዴዎች ናቸው። እዚህ ላይ የስራ ሰዎች ናቸው። ወደ መንፈሳዊ ውስጥ እናመጣው፣ ግን አጠቃላይ የቤተ ክርስቲያኗ መሪዎች ነን በየደረጃ የተቀመጥን እኛን አገልጋዮችን ይመለከታል ማለት ነው። ያ ማለት ደግሞ ምእመናን ደግሞ የራሳቸው መክሊት ድርሻ የላቸውም ማለት አይደለም። በየደረጃው በትርጓሚ ሊቃውንት አባቶቻችን ተንትነው አስቀምጠውታል። ለእያንዳንዱ ፓርት ለእያንዳንዱ አንቀጽ ዝርዝር ሀሳብ አስቀምጠው ትንታኔ ተንትነው ተርጉማ ያስተምራሉ። ጠራቸው ሶስት ሰዎች ናቸው በሶስት ነው ያስቀመጣቸው። መጽሐፍ ቅዱስ ችግር የለበትም። ከፈለገ የቁጥር መብዛት ማነስ ሚስጥር አያዛባም። ከፈለገ የዓለምን ሕዝብ አስር ደናግል ብሎ አምስት ሰነፎች አምስት ልባሞች ብሎ ሰነፎቹን አጠቃላይ የዓለምን ሀጣን ልባሞችን ደግሞ አጠቃላይ የዓለምን ጻድቃን አድርጎ ማስቀመጥ ይቻላል። የዓለምን ሕዝብ በአስር ደናግል መመሰል በዚሁ ማቴዎስ 25 አንድ ላይ ማግኘት ይቻላል። አስፈላጊ ከሆነ ደግሞ በአንድም ሰው ሊመሰል ይችላል። በሰርግ ቤት ሰርግ የሰርግ ሰለም ስለምን ተገኘ ብሎ በማቴዎስ ወንጌል ምዕራፍ ሃያ ሁለት ላይ እንዲያስቀመጠው ሰርግ ያለበሰ የዓለም ሀጣን ናቸው በሙሉ አንድ ሰው ነው። ግን መጽሐፍ ቅዱስ ላይ ያለው የዓለምን ሀጣን ሰርግ ያለበሱ እሳ ያልገቡትን ሁሉ ሰርግ የተገቡት ደግሞ ብዙዎች ያላቸው ጻድቃን ነው። ቁጥር ችግር የለበትም። አብዝቶም አሳንሶም መናገር ልማደ መጽሐፍ ነው። የሚዛባ ሚስጥር የለውም ማለት ነው። በዚህ ላይ ደግሞ ሶስት ሰዎችን እንደጠራ ይነግረናል። ባይለጸጋው ሶስት ሰዎችን ጠራና ወቦ ለዘውሃቦ አምስተ መክሊተ አይ፣ መጀመሪያውን ጠራውና አምስት መክሊት ሰጠው የሰጠው አለ። ወቦ ዘውሃቦ ክሌተ መክሊተ፣ ሁለተኛውን ጠራውና ሁለት መክሊትም የተሰጠው አለ። ወቦ ለዘውሃቦ አሃደ መክሊተ ሶስተኛውን ጠርቶ ሶስት ሰዎች ናቸው። ሶስተኛውን ጠርቶ አንድ መክሊት እየሰጠው አለ። መክሊትን ስንተረጉመው ገንዘብ ማለት ነው። ገንዘብን ስንተረጉመው ደግሞ በራሳቸው አባባል፣ በዚያ በመጣበት በሀገሩ ዘይቤ ቋንቋ ቢነገርም፣ መክሊት ሲተረጎም አንድ መክሊት አስር ሺ ነው። ሁለት መክሊት ባለ ሁለት መክሊቱ ሀያ ሺ ነው። ባለ አምስት መክሊቱ አምሳ ሺ ተሰጥቶታል ማለት ነው። ወደ እኛ ሀገር ስንመነዝረው በእኛ ሳንቲም ቀመርስ ያስቀምጠው ማለት ነው። ይህንን ከሰጣቸው በኋላ ለሶስቱም አካፍሎ የመጀመሪያው አምስት፣ ሁለተኛውን ሁለት፣ ሶስተኛውን አንድ መክሊት ከሰጠ በኋላ ባለጸጋው ሰው ወታችሁ ወርዳችሁ አትርፋችሁ ጠብቁኝ፣ መጥቼ እቆጣጠራችኋለሁ፣ አትርፉ። ይህንን ያተረፈበት በሰጠው አትርፎ እራሱን የረዳ ሰው ካለ እርሱ በታላቅ ላይ ባለው ስልጣን ላይ ይሾማል። መልካም ነው፣ መልካም አገልጋይ ነው፣ ታማኝ አገልጋይ ነው፣ ጨራ አገልጋይ ነው። ይሄንን ግን ወጥወርዱ ማያተርፍ ያ ክፉ ባሪያ ክፉ አገልጋይ ነው። ያለበት ምን ያለው ምወሰዳል ይነጠቀዋል እሱም በሳት ይጣላል የሚል መመሪያ ሰጥቶ ሂዷል ማለት ነው። ባይለ ጸጋ ወድረ ብዙም ማላ ተወግዚውም ያ ከብዙ ዘመን በኋላ ያ ባይለጸጋው ሰው መጣና ተቆጣጠራቸው። ሲቆጣጠራቸው ያ የመጀመሪያው ቀረበ። ወቀርበ ዘሐምስ መካሊ አምስት መክሊት የተሰጠው ያ ሰው ቀረበ እንዲም ብሎ ተናገረው ጌታ ሆይ አምስት መክሊት ሰጣይ የነበረ ወጥቼ ወርጄ አምስት ወራባይ ኩዲ ቢሆን ካልአ አምስት መካሊ በእነኝህ በአምስቱ ላይ ወጥቼ ወርጄ አምስት መክሊት አትርፌበታለሁ። እንካ መክሊትህን ተቀበላይ ብሎ አስር አድርጎ አቀረበ ባላምስቱ። ጌታውም ያናየና ይህ ታማኝ አገልጋይ ነው፣ በትንሹ የታመነ በብዙ ይሾማልና ጌታህ ደስታ ወደሚያደርግበት ቦታ ግባ ብሎ የበለጠ ሹመት ሰጠው ባጭሩ ማለት ነው። በትንሽ ስለታመነ ብዙ ተሾመ። ከዚያ እንደገና ደግሞ ባለ ሁለተኛው መጣና፣ እኔም ወጥቼ ወርጄ ሁለት ሰታኝ ነበር፣ ሁለት አትርፊያለሁ፣ አራት አድርጌያለሁ፣ እንካ ገንዘብህን ተረከበ ይ መክሊትህን፣ ጌታ ሆይ ብሎ አቀረበ። እርሱንም በትንሹ ታምናልና፣ በብዙ ትሾማለና፣ ጌታ ደስታ ወደሚያደርግበት ያደርግበት ገባ ቦታ አለው። የተሻለ ክብር ተሰጠው ማለት ነው። ባለ ሶስተኛው መጣና አንዲት መክሊት ሰታይ ነበር እንደው ከራይኩ ምድረ ወቀበር ክቡዋ ወጠብለል ክቡዋ በሰበኒየ ምድርን ቆፍሬ በጨርቅ ጠቅልያት ይላል ሉቃስ በጨርቅ ጠቅልያት ምድር ቆፍሬ እዚያው ውስጥ ቀበርኳት። ምክንያቱም ምክንያቱ ሲያስቀምጥ ደግሞ ሌባ ቀጣፊ፣ ወንበዴ ቢያታልለኝና ያቺ ቢወስድብኝ ይሄ ጽኑና ጨካኝ ባይለ ጸጋ መጥቶ ቢቆጣጠረኝ አንጣ ቢለኝ የት እገባለሁ ብዬ ገንዘብህን ቀብሬ አስቀምጫለሁ እንካ ብሎ አንዲቷን መክሊት ይዞለት መጣ። ከዚያም በኋላ ይህ ባለጸጋውም አለው አንተ እኔ ጽኑ ጨካኝ እንዲሆንኩ ታውቃለህ፣ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ መሆኔን እንዴት ታውቃለህ? እንዴት እንዲት ትለኛለህ? ወተ ወርድ እንዲታተርፍበት በታላቅ ሹመት ላይ እንድትሾም ይህን ብሰጥ ይህን ማድረግ ሲገባ አንተ ጽኑና ጨካኝ አገልጋይ ባሪያም ብሎ ገሰጸውና ከዚያም በኋላ ይህንን እንግዲህ ለሌላው ሰጥቼ ባተረፍኩበትም ነበር። ለአንተ ሰጥቼ ግን እንዳታተርፍበት ሁሉ ይህንን ጽኑና ጨካኝ ባሪያ ያዙና ጥርስ ማፋጨት ያለበት የጨለማ ቦታ ወስዳችሁ ጣሉት ብሎ ፈረደበት ይላል። ይሄ ምሳሌ ነው። በምሳሌ ተተረጉም። እንግዲህ ሊቃውንት አባቶቻችን ሰፊ ትንታኔ ሰጥተውታል። አንደኛ ባለ አምስት መክሊት የተባለው ሙሴ ነው አሉ። አምስት መክሊት የተባሉት አምስቱ ብሔረ ኦሪት ናቸው። ማለትም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኁልቁና ኦሪት ዘዳግም ኩፋሌን ጨምረው እነዚህ የህግ መጽሐፍ ስለ ሙሴ ሰጥተውታል። አምስት መክሊት የተባለው ሙሴ ነው። ወጥቶ ወርዶ እንዲያተርፍ ተሰጥቶታል። ህዝብ እንዲጠብቅበት ነው። ይሄ አምስት ኦሪተ ሙሴን ይዞ በዚህ በህግጋቱ ሙሴ ስድስት መቶ ሺህ ህዝብን ከአምልኮ ተጣዖት ማዳኑ ትርፉ ያ ነው ማለት ነው። የሙሴ ትርፍ ስድስት መቶ ሺህ ህዝብ ነው። ግን በዚያው አምስት አተረፍኩ አለ። በሰጣኝ አምስት መጻሕፍት እነሆ ህዝቡን እየመከርኩኝ ከባሕረ ኤርትራ ወይም ከሲናይ ከሲና ምድረ በዳ እስከ ደብረ ናባው ድረስ ይዤ ህዝቡን አንጥቻለሁ። እስከዚህ ድረስ አንጥቻለሁ አትርፌያለሁ። ማለት ከአምልኮ ተጣዖት ህዝቡን አድኛለሁ። በአንድ ወቅት እንኳን ተሳስተው አሮንን ጣዖት አሰርተው ስብ እኮ ላይ ሜላም ጥጅ አቁመው በሐቅለ ሲና በሰገዱበት ጊዜ በኮሬብ ምድረ በዳ በእግረ ኮሬብ በኮሬብ ተራራ ስር ያንን ጣዖት ባደረጉ ጊዜ ህድገን ስዮሙ ለእሉ ወሰይ መከ ውስተ ህዝብ ክቡድ እነኝን ላጥፋና ሌላ ህዝብ ላይ ልሹም ስትለኝ አንተን እንኳን ተከራክሬ እምትስዮሙ ለእሉ ጠስሄን ዞ ዘጻፍ ቀኒ መጽሐፈ ህይወት እነኝን ህዝቦችን ከምታጠፋቸው አንተ ብዙ ታምራት ያደረክላቸው አምሪት በግብጽ በፈሮን ፊት የተገለጠላቸው እኔም ደግሞ በምድረ በዳ የተንከራተትኩላቸው ስድስት መቶ ሺህ ህዝብ ለምን ታጠፋለን? ያንተ እንኳን ተከራክሬ አትርፍያቸዋለሁ። እንኳን ከምልኮ ተጣወት ብሎ ቅድመ እግዚአብሔር መቅረቡንና እግዚአብሔርም ደግሞ እዚህ በኋላ አንተ ለምድራዊ ርስት ለዚህ ለደብረናባው ከደብረናባው ወደ እስራኤል ባህረ ዮርዳኖስን ተሻግሮ ምድረ ርስት ሳይሆን የምትወርሰው ዘላለማዊ ርስት እኔ ጋር ትኖራለህ ብሎ እግዚአብሔር ከእስራኤል ሰውሮ በመላይታ አማካኝነት ሙሴን መውሰዱን የተሻለ ትሾ ትገማለህ ማለት ኢየሩሳሌም ምድራዊቷ ሳይሆን መንግስተ ሰማያት ነው የአንተ ሰማያዊት ገነት ናት፣ ብሎም ወደ እግዚአብሔር እንደዚያ ሙሴ እንደጠራው ወደ ክብር ቦታ ይህንን ያስረዳል ማለት ነው። ባለሁለት የተባለው ቅዱስ ጴጥሮስ ነው ብለው ታሊቃውንቱ ጴጥሮስ ብሉይና ሐዲስ ነው። ስራተ ክነት በአዲስ ኪዳን በእግሩ ቁሙ ሄዶ በጴጥሮስ ነው በሰማይ በምድር እሰር ፍታ ተብሎ ተሰጥቶታል። በዚህም አማካኝነት ቅዱስ ጴጥሮስ ብሉይና ሀዲሳትን ይዞ ህዝብና አህዛብን ማሳመኑ ነው። ብሉይና ሀዲስ ሁለት መክሊቶቹ ናቸው። እንደው፣ በዚህ በሊቃውንት ታገላለጽም እንደው ሃሊብና መዓር ተብለዋል። መዓር ብሉይ ኪዳን ነው። ሃሊብ ወተት የተባለው አዲስ ኪዳን ነው። ወደዚህ ደግሞ ለጴጥሮስ የጴጥሮስ ደግሞ ሁለት መክሊቶች ብሉያት እና አዲስ ናቸው። ያተረፋቸው ደግሞ ሁለት የደረባቸው መክሊቶች በሁለት ብሉይ እና አዲስ ህዝብና ሂዛብ አምስት ሺህ እንደገና ደግሞ ሦስት ሺህ እነዚህን አጥብቆ ስምንት ሺህ ማይበረ እስጢፋኖስ በጴጥሮስ ስትምህርት መፈጠራቸውን ነው። ትርፉ እነኚህ ማይበረ እስጢፋኖስ ስምንት ሺህ ናቸው ማለት ነው። እንደገናም ደግሞ ቀድሞ የነበሩ መቶ ሀያ ቤተሰብም እነኝህን እንዲመራም ደግሞ የተሰጠው ስለሆነ በጎችን ጠቦቶችን ግልገሎችን ጠብቅ ተብሎ ለጊዜው የተሰጡት 12ቱን ሰብዓ አርድእትን 36ቱን በኋላም ደግሞ 3ሺ 5ሺ አጠቃላይ ነ ማኅበረ ስቴፋኖስ የሚባሉት 8120 ምእመናንን በተሰጠው መክሊት ማትረፉን ለቅዱስ ጴጥሮስ ሰጥተው ሊቃውንት አባቶቻችን ይተረጉማሉ ማለት ነው። ሁለቱም መክሊት ብሉይና ሐዲስ ነው። ትርፉ ደግሞ ሕዝብና ሂዛብን ወደ ክርስትና ማምጣቱ ነው ማለት ነው። ባለ ሶስተኛው ባለ አንድ መክሊት የሚባለው ሶስተኛው ይሁዳ ነው ብለውታል ሊቃውንት። ይሁዳ ያው አንድ መክሊት ተሰጠው፣ ስልጣን ተሰጥቶ ነበር ለማንኛውም ሐዋርያ ማሰር መፍታት፣ ማስተማር፣ እንደገና ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት የመሳሰለው አብሮ ለሐዋርያት ጋር እኩል የተሰጠው ስልጣን ተሰጥቶታል። ከተሰጠ በኋላ ግን በዚያ ስልጣን ሳይጠቀምበት ጭራሽ የተሰጠውን መክሊት ሊቀበል እንኳን አይደለም ሌላ ትርፍ ሊያተርፍበት ስልጣን የሰጠውን ጌታችን መድኃኒታችን ኢየሱስ ክርስቶስን እርሱን በሰላሳ ብር በፍቅረ ነዋይ ፈጣሪውን አሳልፎ መስጠቱን እንኳን ሊያተርፍ አይደለም ያንኑ የተሰጠውን እንኳን እንኳን ሌላውን አስተምሮ አራያ ሊሆንና ሊመክር ክርስትናን እንዲያብብ አስተዋጽኦ ሊያደርግ አይደለም ቀርቶ ያለውን ክርስትና ራሱን የክርስትና ባለቤቱን ክርስቶስን አሳልፎ መስጠቱን የተሰጠውን መክሊት መቅበሩ ነው ብለው ሊቃውንት አባቶቻችን። ያም ደግሞ ወደ ጥርሱ ወደ ማፋጨት ጨለማ ያለበት ጣሉት ማለት በሐዲስ ኪዳን የመጀመሪያው ሲወል የገባ እሱን ይላሉ የእኛ መተርጉማል። ምክንያቱም ክርስቶስን አሳልፎ ከሰጠ በኋላ ክርስቶስ በራሱ ፈቃድ ይድናል፣ እኔ ገንዘብን እየቀራለው ነበረ። ነገር ግን ክርስቶስ የመጣበት ዓላማው መሰቀል አለምን ማዲያ ስለሆነ ክርስቶስ ተሰቀለ። በዚያ ተጸጸተና ገንዘቡን ሂዶ ወገደፈ፣ ውእተ ብሩረ፣ ያንን ብሩን ወስዶ በትኖ በአደባባይ ወሆረ ሀበ እጽ ወተሰቅለ፣ ወደ እንጨት ሂዶ ስቀይ ብሎ እንጨት ላይ ለመሰቀል ሞከረ። ወገደፈቶ ይእቲ ዕፅ፣ እንጨቷም ወሩራ ጣለችው ነስ ወተናገረቶ ይእቲ ዕፅ፣ እንጨቷም እንዲህ ብላ ተናገረችው ነስ ወበኪ ከጴጥሮስ ሩከ እንደ ጴጥሮስ እንደ ወንድምህ ይልቁን ሳልቀስ በቀራንዮ ላይ ሶስት ጊዜ ክዶት ይቅር እንዳለው ወበ ከመሰረ የቦቱ ኃጢአቶ ለጴጥሮስ ከማው ይሰሪ ለከ ጴጥሮስን ኃጢአት ይቅር እንዳለ አንተንም ይቅርልሃልና ከኔ ጋር መተስ ቀይ ከማለት ንስሓ ግባ ብላ እንጨቷ እንደገሰጸችው። ነገር ግን ወድቆ በሽተኛው ነው አልጋ ላይ ተኝቶ ንስሓ ሳይገባ እስከ አርባ ቀን መቆየቱ ክርስቶስ ሲያርግ ሊያርግ ነው ሲሉት ወጥቻ ያለው ሲል ሆዱ ተጎልግሎ የበሩ መቃን ሚሉ ይዞ ሆኑን ወልጉሎ እንደጣለውና ክርስቶስ የሚያደርግበት ጊዜ እንደሞተ የመጀመሪያው ሲወል ገቢ እንደሆነ ንሳ እንዳልገባ ሳይገባ እንደሞተ ሊቃውንት አባቶቻችን ይተረጉማሉ። ይህንን የመጀመሪያው ትርጓሜ ነው። ከዚያ በኋላ በየደረጃው ይተነትኑታል። ይሄንን አወራረዳለሁ ይወራረዳል። የመጀመሪያው ጴጥሮስ ባለ አምስት ባለ ሁለት ጴጥሮስ ሙሴ ባለ አምስት ጴጥሮስ ባለ ሁለት ይሁዳ ባለ አንድ ብሎ ይህን ከተነተነ በኋላ ከዚያ እንደገና መምህራን በየደረጃው ናቸው። አምስት መክሊት ማለትም የተሰጠው አለ። በተሰጠው ጸጋ ማንኛውም ሰው ማስተማር ማስተማር የተሰጠው ጸጋ ማስተማርና ተማሪዎችን ማፍራት እራሱን አክሎ ተማሪዎችን በትምህርት መንፈስ ቅዱስ ወለድኩም ወለድኩክም እንዳለ ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ትምህርት መምህራን መውለድ እንዳለባቸው ወይም በዚህ በመጽሐፈ ሄኖክ ምዕራፍ አስራ ሁለት ላይ ርእኩ እንዘ ይወልዱ ከዋክብት ከዋክብት ከዋክብት ከዋክብት ሲወልዱ አየው። ርእኩ እንዘ ይወልዱ መባረቅት መባረቅትን መባረቅትን ሲወልዱ አየው። መብረቅ መብረቅ ይወልድ መብረቅ መብረቅን ይወልዳል እያለ እንደተነተነው ከዋክብት ከዋክብትን ይወልዳሉ፣ ካህናት ካህናትን ይወልዳሉ። ወይም ሚመናን ሚመናን ይወልዳሉ በትምህርት መንፈስ ቅዱስ ማለት ነው። መባረቅት መባረቅተ ማለት ደግሞ ካህናት ካህናትን ይወልዳሉ።

ተብሎ እንደተተረጎመው ሊቃውንት አባቶቻችን በዚህ ደረጃ የብሉይ ኪዳን ምሁራን እንደተነተኑት ያው ሊቅ ሊቅን እየወለደ ካህን ካህንን እየወለደ ጥሩ ሚመን ጥሩ ሚመን እየወለደ ልጆቹን ራሱን አህሎ አስመስሎ አሳክሎ መኖር እንዳለበት፣ በአንጻሩ ንስሐ ልጆቹን አስተምሮ መክሮ ለስጋ ወደሙ ማብቃት ከአንድ ካህን እንደሚጠበቅ ይህን ካላደረገ ግን ራሱ መክሊት የቀበረ ተጠያቂ እንደሆነ በእያንዳንዱ ደረጃ የየራሱን ደረጃ ተሰጥቷል ማለት ነው። በዚህ የማያልፍ ካህን በዚህ የማያልፍ ጳጳስ ሆነ ኢጲስቆጶስ እንኳን ሰባኪም ሆነ ተጠያቂ እንደሆነ መክሊት እንደቀበረ አስረግጦ የሚናገር የመጽሐፍ ቅዱስ ክፍል ነው ማለት ነው። ስለዚህ በገብርኄር ዕለት ወይም ቸር አገልጋይ ያው ሀካይም ስላለ ክፉ አገልጋይም ስላለ ከክፉ አገልጋይ ወደ መልካም አገልጋይነት የምንቀየርበት መሰረታዊ ትምህርት ስለሆነ ይህንን በደንብ አድርገው አባቶቻችን አስተምረውናል ማለት ነው እና እኛም ትክክለኛ የውሸት ሳይሆን የእውነት የአስመሳይነት ሳይሆን በትክክል ያለመወላወል የእግዚአብሔርን ቃል የተሰጠንን ጸጋ ሁሉ ተጠቅመን ሌሎቹን ማስተማር፣ መምከር፣ አራያ መሆን ከኛ እንደሚጠበቅ አስረግጦ የሚነግረን የወንጌል ክፍል ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።